ሰላም ውድ ተመልካቾቼ እንደምን ከረማችሁ ዛሬ ይዤላችሁ የመጣሁት በጣም ልዩ የሆነ የፍርፍር አዘገጃጀት ይሆናል አብራችሁኝ ቆዩ መጥበሻዬ ሲግልልኝ የከተብኩት አንድ መካከለኛ ሽንኩርት ነበር እሱን አድርጌ በራሱ ውሃ እንዲበስል አረኩት ከዛ ይበቃኛል ብዬ የማስበውን ያህል ዘይት ጨመርኩ በዘይቱ ጠበስ ጠበስ አደረኩት በርበሬውን ከመጨመር በፊት ትንሽዬ ውሃ ጠብ አደረግኩ በርበሬ እንዳይቃጠልብኝ ከዛ በርበሬውን እንደምታዩት አበስለዋለሁ ትንሽዬ ኮረሪማ የተፈጨ ጨምርበታለሁ። አለው እና ያው በርበሬው ሲበስል ቆንጆ ጣዕም ይኖረዋል። እዚህ ጋር ደግሞ የጨመርኩት አንድ የሻይ ማንኪያ የሚሆን የተፈጨ ነጭ ሽንኩርት ነው። ከዛ ነጭ ሽንኩርቱን ከጨመርኩ በኋላ አንድ ደቂቃ ያህል ጠበስ ጠበስ ካረኩት በኋላ ምንድነው የጨመርኩት? የተከተፈ ቲማቲም ሁለት መካከለኛ የሚሆን ያረኩት ከዛ ከድኜ ለሁለት ደቂቃ ለሚሆን ያህል ጊዜ እንዲበስል አደርገዋለው። ከጎን እዚጋ መጥበሻ እጥድና ሲግልልኝ ትንሽዬ ዘይት አደርጋለሁ። ከዛ ዘይቱ ላይ ኮረሪማ፣ ትንሽዬ በርበሬ፣ ትንሽዬ እርድ እና ጨው እናደርጋለን። እዚጋ ጥንቃቄ ማድረግ ያለባችሁ እሳቱን በጣም መቀነስ አለባችሁ። እሳቱ ከበዛና መጥበሻው ከጋለ በጣም መጥፎ ነው የሚሆነው። ጥሩ አይመጣልንም የምንሰራው ነገር እንደምታዩት ጠበስ ጠበስ አደረኩት በዘይቱ። ከዛ የተላጠ እንቁላል ማለት የተቀቀለ ከዛ ከፈል ከፈል እያደረግኩት ጨመርኩት። ጠበስ ጠበስ እናደርገዋለን። እንዳልኳችሁ ሰዓቱ በጣም መቀነስ አለበት እና ከጎን ያው እንቁላሉን ጠበስ ጠበስ እያደረግኩት ከዚህ ጋር ደግሞ ውሃ ከለስኩ። ውሃ አላበዛም፣ ትንሽዬ ነው የማደርገው። ከዛ ጨው ጨመርኩ። ያው ውሃ ከረግም በኋላ መንተክተክ አለበት። ለሁለት ደቂቃ የሚሆን ለሶስት ደቂቃ እንደ አስፈላጊነቱ መንተክተክ አለበት። ከዛ በኋላ ምን አደረግኩ? እንቁላሉን ጨመርኩ። እንቁላሉን ከጨመርኩ በኋላ ለሁለት ደቂቃ ለሚሆን ያህል አንድ ላይ እንዲዋሃድ አደረኩት። ወይም የቁሌቱ ጣዕም ወደ እንቁላሉ እንዲሄድ አደረኩት። ከዛ መጨረሻ ላይ ምንድን ነው የጨመርኩት? ትንሽዬ የመከለሻ ቅመም አደረግኩ። እንደምታዩት አሁን ፍርፍሩ ደርሷል። እሳቱን አጠፋለው። የተቆራረጠ እንጀራ ነበረኝ እሱን ያዘጋጀሁት ለፍርፍሩ ብዬ። ከዛ ቃስ ብለን እናፈረፍረዋለን። ያው ቁርስስ እንዳይልብን ቃስ ብለን ማፈርፈር አለብን። ይዩት እንዴት እንደሚያምር ከለሩ ራሱ፣ በጣም ውስጥ የሆነ ፍርፍር ነው። ከዛ እንጀራ ከላይ ለበስ አረግና ለአምስት ደቂቃ ለሚሆን ያህል አስቀምጠዋለሁ ከድኜ ከእሳቱ ላይ ግን አነሰዋለሁ እሳቱ ላይ ከተዋችሁ ጥሩ አይመጣም። እንደምታዩት በምታዩት አይነት መልኩ ወደ ገበታ አቅርቤዋለሁ። ይሄን ፍርፍር ሰርታችሁ ሞክሩት ነው የምለው። ከ3 አመት በፊት በዩቲዩብ ቻናሌ ላይ ሰርቼው ኦልሞስት ወደ 1 ሚሊዮን ቪው ሊጠጋ ምንም አልቃዛውም፣ 900 ምናምን ሺህ ቤት ቪው አለው ዩቲዩብ ቻናሌ ላይ። በጣም ነው የምትወዱት። እውነቴን ነው የምላችሁ። እንቁላሉ ነው የተለየ። ልዩ ጣም ይሰጠዋል። ገብታችሁ ዩቲዩብ ቻናሌ ላይ ብታዩ በጣም ብዙ ምግቦች አሉ፣ ለየት ያሉ አሰራሮች እና እነሱን ማየት ትችላላችሁ። ሁሌም ስለምትከታተሉኝ አመሰግናለሁ። ሞክሩት እላለው። ሌላ ጊዜ እስከምንገናኝ ድረስ ደህና